ይህ ሀሌታ ቲቪ ነው። የሰዓቱን ዜና ይዘመተናል ተናል አበይት የሆኑትን እናስቀድም። ኢራን ጦርነቱን እንድታቆም 30 ቢሊዮን ዶላር ለኑክሌር ልማት ስራዋ ከአሜሪካ በኩል ማባበያ እንደቀረበላትና በዚያ ተስማምታ ጦርነቱን ማቆሟ ተነገረም። በሌላ በኩል ኢራን ውድመት ቢደርስባትም በኑክሌር ተቋሟ ላይ የኑክሌር ልማቷን እንደማታቆም ይፋ አድርጋለች። ዶናልድ ትራምፕ ደግሞ እስራኤልን አድንናታል። አሁን የቀረን ቤንጃሚን ኔታንያሁ ነው ብለዋል። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ወደ ዜናዎቹ አመራን። ሰላም ዲ ኤምሲ ሪል ስቴት እስከ ሁለት ሚሊዮን ብር ጥማሽ ያደረደባት ሲሆን የመጨረሻው ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ ለፊላ ቤት ዲዛይን የተሰራው እጅግ ማላክ እይታ ያላቸው ሲሆኑ ብቻ እንሆ ያለን ነው። ባለ አንድ መኝታ ከሰባ ካሬ ጀምሮ ባለ ሁለት መኝታ ከ35 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህል በከተማው ተፈላጊ የሆኑ ቤቶች ከስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ኢራን ለእስራኤል በመሰለል በጠረጠረቻቸው ግለሰቦች ላይ እስሮችና የሞት ቅጣቶችን እየፈጸመች ነው። በእስራኤልና ኢራን መካከል ጦርነት ከተጀመረ አንስቶ የኢራን ባለስልጣናት ለእስራኤል በመሰለል ጠረጠርናቸው ባሏቸው በርካታ ሰዎች ላይ እስሮችና የሞት ቅጣቶችን እየፈጸሙ ይገኛሉ። የሆነው ባለስልጣናት በኢራን የደህንነት አገልግሎት ላይ በእስራኤል ወኪሎች ያልተገባ ሰርጎ ገብነት ተፈጽሟል ከተባለ በኋላ ነው። ባለስልጣናቱ በግጭት ጊዜ በከፍተኛ ባለስልጣኖቻቸው ላይ ለተፈጸሙ ተከታታይ ግድያዎች ለእስራኤል ተላልፈው የተሰጡ መረጃዎች ከፍተኛ አስተዋጽኦ አድርገዋል ብለው ያምናሉ። ይህም የእስላማዊ አብዮታዊ ጥበቃ ዘብ ከፍተኛ የጦር አዛዦችና የኑክሌር ተመራማሪዎቿ ላይ የተፈጸመውን ግድያ ያካትታል። ኢራን ለግድያው በሀገሪቱ ውስጥ ይሰራሉ ያለቻቸው የእስራኤል የደህንነት ወኪሎችን ተጠያቂ አድርጋለች። በእነዚህ ተከታታይ ግድያዎች የተደናገጡት ባለሥልጣናትም ለብሔራዊ ደህንነት በሚል ለውጭ የስለላ ድርጅት ይሰራሉ ብለው የጠረጠሩትን ማንኛውንም ግለሰብ ኢላማ እያደረጉ ነው። ሆኖም ይህ በርካቶች ዝም ለማሰኘትና በሕዝብ ዘንድ የሚደረገውን ቁጥጥር የማጥበቂያ ዘዴ ሊሆን እንደሚችል በርካቶች ይሰጋሉ። ለ12 ቀን በዘለቀው ግጭት የኢራን ባለሥልጣናት ለእስራኤል በመሰለል የተጠረጠሩ ሦስት ግለሰቦችን በሞት መቅጣታቸው ይታወሳል። የተኩስ አቁም ስምነት ላይ ከደረሱ ከአንድ ቀን በኋላም በተመሳሳይ ክስ ሌሎች ሦስት ግለሰቦች ተሰቅለዋል። በመላው አገሪቱ በስለላ የተጠረጠሩ በመቶ የሚቆጠሩ ሰዎች መታሰራቸውንም ባለሥልጣናት አስታውቀዋል። አገሪቱ የመንግስት ቴሌቪዥን ጣቢያ በርካታ እስረኞች ከእስራኤል ደህንነት ጋር ተባብረው መስራታቸውን ሲገልጹ የሚያሳይ ኑዛዜ አስተላልፏል። የሰብአዊ መብት ተሟጋሽ ቡድኖችና አንቂዎች ኢራን ለረጅም ጊዜ እያደረገች ያለውን አስገዳጅ ኑዛዜና ፍትሐዊ ያልሆነ ፍርድ በመጥቀስ አሁን ላይ እየተሰሙ ባሉት ነገሮች ያላቸውን ስጋት እየገለጹ ነው። ተጨማሪ የሞት ቅጣቶች ሊፈጸሙ እንደሚችሉም ስጋቶች አሉ። የኢራን የደህንነት ሚኒስትር አገሪቱ ሲአይኤ፣ ሞሳድና ኤም አይ ስድስትን ጨምሮ ከምዕራባውያንና ከእስራኤል የስለላ ሰንሰለት ኔትወርክ ጋር እየታገለች እንደሆነ ገልጸዋል። በኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል እንዳለው ከሆነ ከ12 ቀናት በፊት እስራኤል በኢራን ላይ ጥቃት ከፈጸመች ጀምሮ የእስራኤል የስለላ ኔትወርክ በአገሪቱ ውስጥ ንቁ ሆኗል። በ12ቱ ቀናት ግጭትም የኢራን የደህንነትና የጸጥታ ኃይሎች ከኔትወርኩ ጋር ግንኙነት ያላቸው ከ700 በላይ ሰዎችን ማሰራቸውን የዜና ወኪሉ ዘግቧል። ኢራናውያንም ከእስራኤል ጋር በተያያዘ የማኅበራዊ ሚዲያ ገጾች የስልክ ቁጥራቸው መውጣቱን የሚያሳውቅ የጽሑፍ ማስጠንቀቂያ መልእክት ከአገሪቱ የደህንነት ሚኒስቴር እንደደረሳቸው ለቢቢሲ ፔርሳ ፋርስ አገልግሎት ተናግረዋል። እነዚያ ገጾችን ለቀው እንዲወጡ ካልሆነ ግን ክስ እንደሚጠብቃቸውም ተነግሯቸዋል። ከዚህም በተጨማሪ የኢራን መንግሥት ቢቢሲ ፐርሺያን በለንደን ተቀማጭነቱን ያደረገውን ኢራን ኢንተርናሽናልና ማኖቶ ቴሌቪዥንን ጨምሮ በፋርስ ቋንቋ በሚዘግቡ ሚዲያዎች ውስጥ በሚሰሩ ጋዜጠኞች ላይ ጫናዎችን እያሳደረ ነው። ኢራን ኢንተርናሽናል እንዳለው በትህራን የሚገኙ የቴሌቪዥን አቅራቢያ ስራዋን እንድታቆም ጫና ለመፍጠር እናት አባቷና ወንድሟ በእስላማዊ ቤታዊ ጥበቃ ዘብ መታሰራቸው ተነግሯል። አቅራቢዋ በጸጥታ ኃይሎች አማካኝነት ከአባቷ ስልክ እንደተደወለላትና ሌላ አደጋ ከመከሰቱ በፊት ስራዋን እንድታቆም አባቷ እንዳስጠነቀቋት ተነግሯል። ግጭቱ ከተጀመረ አንስቶ ቢቢሲ ፐርሺያ አገልግሎቱ ጋዜጠኞችና ቤተሰቦቻቸው ላይ የሚያደርሰው መስፈራሪያ እየከፋ በመምጣቱ ችግር ገጥሞታል። በቅርብ ጊዜ ችግር የደረሰበት ጋዜጠኛ እንዳለው የኢራን የጸጥታ ባለሥልጣናት ቤተሰቦቹን ያነጋገሩ ሲሆን በጦርነት አውድ ውስጥ ቤተሰቦቹን ኢላማ ማድረግ ሕጉ እንደሚፈቅድላቸው ተናግረዋል። በዚህ በተጨማሪ ጋዜጠኞችን ሙሐረብ ወይም ከፈጣሪ ጋር ጦርነት የገጠሙ ሲሉ የገለጿቸው ሲሆን ይህም በኢራን ህግ መሰረት የሞት ቅጣትን ያስከትለዋል። ማኖቶ ቴሌቪዥን በሰራተኞቹ በቤተሰቦቻቸው ላይ የሚደርሱ ማስፈራሪያ እና ከጣቢያው ጋር ያላቸው ግንኙነት እንዲቆም ማድረግን ጨምሮ ተመሳሳይ ድርጊት እንደተፈጸመበትም ይገልጻል። አንዳንድ የቤተሰብ አባላት የፈጣሪ ጠላት በማለት በስለላ እንደሚከሰሱም ማስፈራሪያ እንደሚደርሳቸውም ይነገራል። እነዚህ ድርጊቶች ድምፅን ለማፈንና በስደት ላይ የሚገኙ የሚዲያ ባለሙያዎችን ለማስፈራራት የተወሰደ ሰፊ እርምጃ አካል ነው ተብሏል። የጸጥታ ኃይሎችም በርካታ የማህበረሰብ አንቂዎች፣ ጸሐፊዎች፣ የኪነጥበብ ባለሙያዎች ያለምንም ክስ እየታሰሩ ስለመሆኑ ይገልጻሉ። ከዚህ ባሻገር በኢራን እንደ አውሮፓውያኑ አቆጣጠር በ2022 ሴቶች ሕይወት ነፃነት በሚል በተካሄደው የጸረ መንግሥት ተቃውሞ የተገደሉ ሰዎች ቤተሰቦች አባላት አሁን እየታሰሩ ስለመሆኑ ተናግረዋል። ይህም ምስሮች እየተፈጸሙ ያሉት አሁን ላይ ባሉ የማኅበረሰብ አንቂዎች ላይ ብቻም ሳይሆን ከቀደመው ጸረ መንግሥት ተቃውሞ ጋር ግንኙነት አላቸው በተባሉት ላይ ሁሉ ነው። በጦርነቱ ወቅት የኢራን መንግስት የኢንተርኔት አገልግሎትን ያቋረጠ ሲሆን ከተኩስ አቁም ስምምነቱ በኋላ ሙሉ ኢንተርኔት አገልግሎት አልተመለሰም። በእንዲህ አይነት ቀውሶች በተለይ በመላው አገሪቱ በሚካሄዱ ጸረ መንግስት ተቃውሞዎች ውስጥ የኢንተርኔት አገልግሎት ውስን ማድረግ በኢራን የተለመደ ነው። ከዚህ በተጨማሪ እንደ ኢንስታግራም፣ ቴሌግራም እንዲሁም ኤክስ እና ዩቲብ የማህበራዊ ሚዲያ ገጾች እንዲሁም ሌሎች እንደ ቢቢሲ ፐርሻ የዜና ገጾች በኢራን እንዲዘጉ የተደረገ ሲሆን ገጾቹን ያለ ቪፒኤን መክፈት አይቻልም። ከሰብአዊ መብት ተሟጋቾች፣ የፖለቲካ ታዛቢዎች ይህ ክስተት በ1980ዎቹ በኢራንና ኢራቅ መካከል ጦርነት ሲካሄድ የኢራን ባለሥልጣናት ፖለቲካዊ ተቃውሞን ለማፈን ከተጠቀሙበት ስልት ከሱ ጋር ተመሳሳይ ነው ይላሉ። ኢራን ከእስራኤል ጋር ግጭቱ ውስጥ ከገባች በኋላም ባለስልጣናት በድጋሚ ወደ ጅምላ ስር የሞት ቅጣትና ከፍተኛ ጭቆና ሊመለሱ ይችላሉ የሚለው ግምት በዚያም በኢራን አሁንም በከፍተኛ ደረጃ ከፍ ብሎ የሚደመጥ ድምፅ ሆኗል። በኑክሌር ጣቢያዎች ላይ ጉዳት ደርሷላለች ኢራን። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካና የእስራኤል ጥቃቶች በኑክሌር ጣቢያዎቿ ላይ ከባድ ጉዳት እንዳደረሱ አምናለች። ለ12 ቀናት የዘለቀው ጦርነት ካበቃ በኋላ የኢራን አቶሚክ ኢነርጂ ኤጀንሲን በመጥቀስ ጉዳቱ ቀላል አልነበረም፣ ኢራን የኑክሌር ጣቢያዎቿ ላይ ከፍተኛ ጉዳት ደርሷል በማለት ገልጸዋል። አራቅቺ እንዳሉት ቴራን የተባበሩት መንግስታት የኑክሌር ኃላፊ ራፋኤል ግሮሲ ወደ ሀገራቸው እንዴት እንዲገባ አትፈቅድም ሲሉ ተናግረዋል። አሜሪካ በኢራን የኑክሌር ጣቢያዎች ላይ የወሰደችው እርምጃ ምን ያክል ውጤታማ ነበር በሚል የአሜሪካ የአገር ውስጥ የፖለቲካ ክፍል ውዝግብ ውስጥ መግባቱ ይታወቃል። ኑን እንወያ እያሉት አራግቺ አውሮፓውያን ደውለው ጦርነቱን አቁመው ወደ ዲፕሎማሲ ተመለሱ ይሉ ይነበረ እኔም ዲፕሎማሲ ሂደት ውስጥ ነበር በማለት አስረዳቸዋለሁ ብለዋል። አራግቺ አክለውም የኢራን የኑክሌር ጉዳይ በጣም የተወሳሰበና አስቸጋሪ ነው። ነገር ግን ንግግሮችን በማጠናከር የኑክሌር ስምምነት ማድረግ እንችላለን ብለዋል። ፍላጎታቸው የእኛን የኑክሌር ጣቢያ ካወደሙ በኋላ ግን ባዶ እጃችንን በድርድር ጠረጴዛ ላይ ማስቀመጥ ነበረ። ይህ ደግሞ ትናንትም ተቀባይነት የለውም፣ ነገም አይኖረውም ሲሉ ኢራን የኑክሌር ልማቷን እንደምትቀጥልበት አሁንም አረጋግጠዋል። በሌላ በኩል ኢራን ወደ ድርድር የመጣችው ከአሜሪካ የ30 ቢሊዮን ዶላር ጉርሻ ቀርቦላት ነው ተብሏል። ኢራን ጦርነቱን እንድታቆምና ወደ ድርድር እንድትመጣ አሜሪካ የ30 ቢሊዮን ዶላር ጉርሻና ማዕቀቡ እንዲነሳላት ማድረጉን ሲኤንኤን ምንጮችን ጠቅሶ ዘግቧል። ዘገባው እንደሚለው አሜሪካ ቴህራንን ወደ ድርድር ጠረጴዛ ለመመለስ የተጠናከረ ሙከራ አድርጋለች። ላለፉት ሁለት ሳምንታት በኢራንና በእስራኤል ወታደራዊ ጥቃቶች የተበራከቱ ባለበት ጊዜ ከመጋረጃው ጀርባ ከኢራናውያን ጋር መነጋገራቸውን ምንጮች ነግረውኛል ሲል ሲኤንኤን ዘግቧል። የተኩስ አቁም ስምምነት ከተደረሰ በኋላም እነዚያ ውይይቶች በዚህ ሳምንት ቀጥለዋል ተብሏል ኢራን ወደ ድርድር ብትመለስም ዩራኒየም ማበልጸጓ ላይ የማይወላውል አቋም እያሳየች ነው። ለኢራን የቀረበው የ30 ቢሊዮን ዶላር ጉርሻ ለሲቪክ የኑክሌር መርሃ ግብር አገልግሎት የሚውል መሆኑን የትራምፕ አስተዳደር ባለሥልጣናትና ሐሳቡን የሚያውቁ ምንጮች ለሲኤንኤን መናገራቸው እየተገለጸ ነው። ይህ ደግሞ ኢራን በፍጹም የኑክሌር ልማቷን እንደማታቆመው ማሳያ ተደርጎ ተወስዷል። በሌላ በኩል እስራኤልን አድነናታል አሁን ደግሞ ቤንጃሚን ኔታናዮን እናድናለን ብለዋል። ፕሬዚደንት ዶናልድ ትራምፕ እስራኤል ከኢራን ጋር በነበራት ግጭት ሀገራቸው ጣልቃ በመግባት እንዳዳነቻቸው ገልጸው አሁን ደግሞ ኔታናዮን እናድናለን ሲሉ ትሩዝ በተባለው ሶሻል ሚዲያቸው ላይ ተናግረዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሙስና የተከሰሱት የጠቅላይ ሚኒስትር ቤናሚን ኔታንያሁ ክሳቸው ውድቅ ተደርጎ ምረት እንዲደረግላቸው ለእስራኤል ጥሪ አቅርበዋል። ኔታንያሁ በበኩላቸው ትራምፕን ለእኔ ላደረገልኝ ድጋፍ ሁሉ እንዲሁም ለእስራኤል ላደረግከው ታላቅ እገዛ አመሰግንሃለሁ ሲሉ የምስጋና መልእክታቸውን ልከዋል። የእስራኤሉ ጠቅላይ ሚኒስትር ቤናሚን ኔታንያሁ በሙስና በማጭበርበርና እምነት በመጣስ ክስ የተመሰረተባቸው መሆኑንና ይህም አምስት ዓመታት ማስቆጠሩ ይታወቃል። ጠቅላይ ሚኒስትሩ የቀረቡባቸውን ክሶች ግን እንደሚያስተባብሉም ነው የሚታወቀው። የእስራኤል ዋና ተቃዋሚ መሪ ያየር ላፒድ ትራምፕን በመተቸት በነጻ ሀገር ሕጋዊ ሂደት ውስጥ ጣልቃ መግባት የለባቸውም የሚል ምላሽ ደጋግመው እየሰጡ ነው።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 ክርስቲያን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።